ድሃ ሲሞት ፍታቱም በበቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው እመስሎሃል። ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙም እኩል ናት። እና እኛ በዚህ እየመሰለ ምን ሰራው ኃጢአት። በእውነቱ ነፍስ እኩል ናት። ምን ላይ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ድይ ስር የተኛው ሌላው ምትልቁ ባለሥልጣን እኩል ናቸው። ሰው ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ደሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን አው ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን ኋላ ትውልድ የሚያፍርበት ታሪክ ይፈጠረ። ኋላ ያን ትውልድ የሰራ ያልፋል ያቀረው ትውልድ ማፈሪያ እንዲሁ ነው። ባልዋለበት ባልሰራው ባልደከም ሲወቀስ እዚያ አገር ግራ ግብ እሚያረግ ነገር ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር ሳሙኤል ወይ ኢትዮጵያዊ ነው። አክሱም ነው የተወለደ ትግራይ ነው የተወለደ እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ጋር ምን ይል አንቻውክ ስም አይ እንዲሆንሽ ይላል ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር ምን የሚኖረው ወንድማማች የማይኖረብሽ ወንሽ አሁ እንደዚህ ይላሉ ቅዱሳ እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን፣ አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ፣ ዛሬ ሰው ለፈጣሪው አልታዘዝ አሉ። ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ አባቱን ሙሎ ለጾም አድሮ ያሳደገውን አብሮ አደጉን ወንድም አይገርማችሁም? እና እንግዲህ እኛም አማኞች ተብለን ምን ይደረግ። እንደው ለኩት እስቲ እሱ የአንበሳውን የነብሩን ትልካለ። እስኪ እናንተን ተምብሬቻር እስቲ ለኩት እምን ላይ እንዳለ በሃይማኖታችሁ፣ ማለት ለኩት እስቲ እምን ላይ ናችሁ። አያችሁ? እንደዚህ ወርደናል። ይህን ያህል ሰው ከጸለየ በአንድ መነኩሴ እንዴ፣ ፈረሰኛው የሞላ ውሃ የሚታዘዝ ከሆነ ምንድን ነው ችግሩ? እንደው እንዲሆን ጸሎቱ የደረሰ የዚህ ሁሉ እምን ሄደ? አዎ፣ እና ታሪኩን ስንማር እንመለሳለን። አይዟችሁ፣ ታሪኩ ለእኛ ነው፣ እንድንመለስ ነው። ሳናውቅ ነው እኮ ስንጸልይም፣ ቅጥ የለን እኮ። ሰው ቤት ገብተን እናንጎዳጉዳለን። ጉዳለ ሰው ቤት ስንጸል እንደው የገሌን ነገር አሳየኝ ይላል። ያንተን ጉዳይ መቼ ያሳይህ? የሱንስ ያሳይህ ግድ የለ ያንተንስ። እንደ ሰው ቢሮህ ዶ ባለ ጉዳይ ሆኖ ስለ ራሱ ጉዳይ ያወራል እንጂ ስለ ሰው ጉዳይ ያወራል። እኛ እንደዚህ ነን እኮ። አዎ እና አሁን እራሳችንን ነው የሳሙኤል ልጆች እንድንሆን ኑሮው ይሄ ገበያው አንበሳ ነብር ሆኖ አልዳሰስ ብሎን እሱን ያገርመዋል። አላይዛ ይስተካከላል። እኛ ከተስተ